ተስፋ ኤክስፔክቴሽን ነው። መፈለግና መጠበቅ ኤክስፔክት ማድረግ ነው። ነገ አንድ ነገር ይሆናል ብለሽ መጠበቅ ተስፋ ነው። አሁን ካለሁበት ችግር እወጣለሁ ብለሽ መጠበቅ ተስፋ ነው። አሁን ያለሁበት ሁኔታ የተመቸ አይደለም፣ ግን ከዚህ ከማይመቸው ሁኔታ ውስጥ ነገሮች ይለወጣሉ፣ ከዚህ ውስጥ እወጣለሁ ብሎ ማሰብ ተስፋ ነው። ሆፕ ነው። አንድ ገበሬ አለ። ትንሽ ዘር አለችው። ብዙ ገንዘብ እኮ የለውም፣ እቺ ዘር ግን አለችው። ከዛ እቺን ዘር ፈጭቶ ጋግሮ መብላት ነው ያለበት አይደል? ግን ይሄድና ይዘራታል። ዘሯን ሜዳ ላይ ነው እኮ የሚበትነው። ምን ተስፋ አድርጎ ነው የሚበትነው? ይበቅላል ብሎ እኮ ነው። ግን ምን እርግጠኛ ያደረገው? ይችን የነበረችውን ነገር ወስዶ ዘሩን መሬት ላይ ሲበትናት ስታይ በተስፋ ነው። ያለ ተስፋ ሊዘራ አይችልም። ገበሬ ካልዘራ ደግሞ አይበቅልም፣ አያጭድም። እና ተስፋ እንድትኖሪ የሚያረግሽ እንድትንቀሳቀሽ የሚያረግሽ ፍሎሪሽ እንድታርግ የሚያረግሽ እንድታብቢ እንድትለመልም የሚያረግሽ ነገር ተስፋ ነው። ተስፋ የጠፋለት ግን ችግር ይፈጠራል። ተስፋሽ የተንገዳገደለት ግን ችግር ይፈጠራል። እና በጣም አስፈላጊ ነው ለማለት ነው። እና ተስፋ ሲኖር ጥሩ ነው። በጣም ሆፕፉል ሰጥቶኝ ይ ለምልመሽ ነው የምትኖሪው። ነገን ስታስቢው ደስ ይልሻል። ኢቨን በኋላን ማታን ስታስቢው ደስ ይልሻል፣ ውስጥ ተስፋ ስላለ። ተስፋ ግን ሲደበዝስ፣ ተስፋ ግን ሲጠፋ፣ ስንፈራ፣ ፊየር ሲመጣብን፣ ሆነ ይሆን ይሆን ይሳካ ይሆን እያለን መፍራት ስንጀምር፣ መጠራጠር ስንጀምር የተስፋ ብርሃናችን ጭላንጭሏ መጥፋት ስትጀምር ንፋስ ሲያንገላታት እንደዚህ በሚሆንበት ጊዜ ችግር ውስጥ እንገባለንና ወደ የት ይገባል በህይወት መሸነፍ ይመጣል ዲፌትድ ኢን ላይፍ እና ዲፌትድ ባይ ላይፍ እዚህ ጋር ትምጫለሽ ዲፌትድ ኢን ላይፍ ዩር ዲፌትድ ባይ ላይፍ የተሸናፊነት ስሜት ይ በቃሁንስበ ይላሉ ና ወደ ሆፕለስነስ ይመጣሉ። ሆፕለስነስ ደግሞ በጣም አደገኛ ነገር ነው። ለምንድ ነው ተስፋ የቆረጥኩት ብለሽ ጠይቂ? ዋይ ይ ነው ሆፕለስ የሆንኩት። ለምሳሌ ድንገት ይሆናል የመታሽ ተስፋ መቁረጥ እና ለምንድን ነው ተስፋ የቆረጥኩት ብለሽ እንድትጠይቅ። ያለሽ ገንዘብ ስላጣሁ ነው፣ ሰዎች የሆነ ነገር ተናግረውኝ ነው፣ አንድ ያየሁት ነገር አለ። ቁጭ ብለሽ መጠየቅ፣ ለምንድን ነው ተስፋ ሉዝ ያደረግኩት? አክል የሆነ ነገር አለ። ገንዘብ አጥቻለሁ ወይ ሰው ስለተናገረኝ ነው ወይ ከስራ ስለ ወይስ ምንም ምክንያት የለም ብሎ ቼክ ማድረግ አንዱ ይሄ ነው። ሁለተኛ የምታደረጊው ነገር ከዚህ በፊት እንዲህ አይነት ነገር ገጥሞኝ ያውቃል ወይ? ሆፕለስ ሆኜ አውቃለሁ ወይ? ሆፕለስ ሆኜ የማውቅ ከሆነ እንዴት ነው ከዛ ውስጥ የወጣሁት? ከሆፕለስነስ እንዴት አድርጌ ወጣሁ ብለሽ ደግሞ ጠይቂያለሽ። በምን መንገድ አለፍኩት? ከዛ ያለፍሽው ኤክስፒሪየንስ ካለ ይጠቅምሻል። ሶስተኛው የሚመከረው ማይንድፉል መሆንና ቁጭ ብለሽ በደንብ ማሰብ። ምንድን ነው የሆነው? ሉዝ ያደረኩት ነገር አለ እውነት ነው። ሌትሴ ከሰርኩኝ ነግጄ፣ አሁን ታዲያ ምን አለኝ? ጤና አለኝ፣ ፊዚካሊ አም ዌል። እስር ቤት ነው ያለሁት አይደለም፣ ነፃ ነኝ። እንደፈለግኩ መንቀሳቀስ እችላለሁ እችላለሁ። ሰርቼ እንደገና ማግኘት እችላለሁ እችላለሁ። ጤና አለኝ አለኝ። ይህም ማድረግ እችላለሁ። ማይንድፉል ሆነሽ ያለሽን ነገር መቁጠር፣ እሱን ስነ ልቦና ሳይኮሎጂ ይመክራል ከዛ ከሚሰማሽ ስሜት አጌንስት ማድረግ። ለምሳሌ የሚሰማሽ ተስፋ መቁረጥ ነው አይደለም? አንቺ ግን አጌንስት የትናገሪያለሽ፣ እኔ በጣም ተስፋ ያለኝ ሰው ነኝ፣ ገና ብዙ ነገር የሚደረግልኝ ሰው ነኝ፣ እግዚአብሔር ከኔ ጋር ነው፣ ፈጣሪ ከኔ ጋር ነው። አሁን እኮ አንቺ ባዶ ገብተሻል እኮ እኔ በጣም ገና ብዙ ነገር ይሳካልኛል ብለሽ ኤግዛክትሊ፣ የሚሰማሽን ተቃራኒ ነገሮች መናገር እና ተቃራኒ ነገሮች ማድረግ። ዲፕሬስድ ሆኖ ቤት ቁጭ ብሎ ከሆነ አሁን አሜሪካ፣ ካናዳ ያሉ ወገኖቻችን ይሄ ችግር ዘካይ ብዙ አለ ታውቂያለሽ። በአሜሪካ ካናዳ ዲፕሬሽን በጣም አለ። ዝምብሎ ተስፋ ያስቆርጥሻል። አገሩ እንደዛ ሲሆን፣ ተስፋ ቁርጥ አድርገሽ ቤት ቁጭ ብለሽ ከሆነ ብድግ በይና ተነሽና ወክ አድርጊ፣ የሆነ ቦታ ደርሰሽ ግሮሰሪ ሂጂ። ከጓደኛሽ ጋር ተገናኘና ሳቁ። የሆነ ስታርባክስ ግቡና ቁጭ በሉና ቡና እየጠጣችሁ ተጫዋቱ፣ ሳቁበት። ተስፋ መቁረጡም ተስፋ አስቆረጡት። እና እንደዛ ማድረግ ከሚሰማን ተቃራኒውን ማድረግ። ለምንድ ነው ዲያስፖራዎችን ያነሳሁት? እዛ ብዙ ስላለ ከኛ ነገር ይልቅ እዛ በጣም እንትን ይላል። እና ከጓደኛ ሽጋ ተገናኝተች ማውራት፣ መሳቅ፣ መጫወት ተነስተሽ ወክ ማድረግ ከሚሰማሽ ስሜት ተቃራኒውን መናገር፣ ተቃራኒውን ማድረግ፣ እነዚህን ስነ ልቦና ይመክራል። እነዚህ አይነት ነገሮች ሁላችንም ጋር ይመጣሉ። ሲመጡ የምናስተናግድበት መንገድ ነው። ዝም ብሎ ይመጣና ይጫንሻል። ከዛ እኔ ነቃና፣ ምንድን ነው ለምንድን ነው የደበረኝ እላለሁ። ድብርት አይደል የሚባል ለምንድን ነው የተጫነኝ ብዬ ጠይቃለሁ። የተፈጠረ ነገር አለ የተፈጠረ ነገር ካለ አገኘዋለሁ። የሆነ ቃል ሰምቻለሁ፣ አንድ ሰውዬ የሆነ ለክፎኛል ወይስ ያየሁት ነገር አለ ወይስ አክቹዋሊ የተፈጠረ ነገር አለ? በህይወት ቼክ አደርጋለሁ። ከዛ መፍትሄ አለው። መፍትሄ ካለ ታዲያ መፍትሄ አለ፣ ነገ ይስተካከላል ብዬ ራሴን ካውንስል አርጋለሁ። ሰልፍ ካውንስሊንግ ይሰራሉ። ስለዚህ አሁን አዝነህ ልትቀመጥ ይገባሃል ወይ ራሴን ይጠይቃል። አዝነህ መቀመጥ አለብ ነው ስለዚህ ደስ የሚያሰኝ ነገር ድብ ብያደረጋሉ ከዛ ይሄዳል። ስለዚህ ሲመጣ በዚህ አይነት መንገድ ዲል አድርገው ማባረር ይችላሉ። ያንም ማባረርና ደስታ ደስታ ተስፋ የምትንከባከቢው ነገር ነው፣ ቸሪሽ የምታረጊው ነገር ነው። ካልተንከባከብሽውና እንዲደክም ከፈቀድሽለት ከህይወትሽ ይጠፋል። ግን በቃላት ነገ መልካም ይሆናል፣ ሁሉ ነገር ጥሩ ነው all is well እንዲያልሽ ራስሽን ማብርታት፣ ሌሎችንም ማብርታት ያስፈልጋል። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንደኛ መወዳደር የለብንም፣ ከማንም ሰው ጋር ልወዳደር። በህይወቴ የራሴ ኑሮ ነው የምኖረው። ከራሴ ጋር ግን እወዳደራለሁ። ምን ያህል ልሰራችን ነበር? ምን ያህል ሰራው? አቅሜ ምን ያህል ነበረ? ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁ እና? እሱ አንዱ የዲፕሬሽን ምክንያት ነው፣ ራስን ማወዳደር እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም። አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ። አልቆልሻል፣ ተስፋ የለሽም አይ ተስፋ ልኝ ተስፋዬ ትልቅ ነው፣ እርምህን አውጣ፣ ምንም አይሆንልህም ለምን ይሆንልኛል? ሁለቱ ናቸው፣ ሁለት ተቃራኒ የሆኑ ድምፆች ይመጡብሻል እና ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ። ተኝታለች፣ ሞታለች፣ አልቆልሃል፣ አረ ገና መጀመሩ ነው። ተስፋ የለህም፣ ተስፋህ ብዙ ነው። እንዲህ ተቃራኒ የሆኑ ድምፆች በተስፋሽ ላይ ይመጣሉ። አንድ በጣም እግዚአብሔር የሚወደው ቤተሰብ ታገኛለች። በጣም ተጽፎላቸዋል፣ እግዚአብሔር ይወዳቸዋል ተብሏል። ይህና ላዛር ቤት ማርያም አለች፣ ማርታ አለች፣ አላዛር አለ። እሱ ራሱ ጌታ አዛ ቤት ይሄዳል። ማርያም እግሩ ስር ቁጭ ብላ ትሰማዋለች። ማርታ ምግብ ዝግጅት ትሯሯጣለች። አላዛርን ይወደዋል። አሁን ወንድማቸው ታመመ፣ ተስፋቸው ማለት ነው ታመመ። ታሟል ብለው ላኩበት። ጌታ ርቆታ ነው ዝም አላቸው። አረ ታሟል፣ ተስፋችን ታሟል መልስ የለም። ደክመዋል መልስ የለም። ሞተ ወይ ሞቷል። አሁን ምንም ጥያቄ የለውም። አልዓዛር ሞተ። ከዛስ ወደ ፊዮንራል ሄዱ። ወደ ቀብር ሄዱ። ቀብር ተዘጋጀ። መንደርተኛው ወጣ። የተዘጋጀ መቃብር ነበር። አስከሬኑን እዛው አስከተቱት። አይገርምሽም? ወዲያው ነው አስከሬኑ ምን ይባላል። እዛ አልዓዛር መባል ቀርቷል። አስከሬኑን እንቅበር ተብሏል። አስከሬኑን ቀበሩ። ድንጋዩን አንከባለሉ። ሁለተኛው ቀን አለፈ። አሁንም አልመጣም፣ አልመጣም። ሶስተኛው ቀን ሰልስቶ አለፈ። አሁንም አልመጣም። አራተኛው ላይ አራተኛው ቀን ላይ መጣ እና ሊመጣ ሲል ለደቀ መዛሙርቶቹ ምን አላቸው? ወዳጃችን አላዛር ተኝቷል፣ ላስነሳው ይሄዳለሁ አለ። ትቀልዳለህ ነው፣ አራት ቀን ሆኖታል እኮ። አራት ቀን ሆኖት እንዴት ነው እሱና ሲመጣ ማርታ መጀመሪያ አገኘችው ማርያም አገኘችው ያለቅሳሉ የእነሱ ለቅሶ እሱም አነባ እምባ ወጣው እሱም አነባ ይላል ከዛ በኋላ ወዴት አኖራችሁት አለ አራት ቀን እኮ ሆኖታል ሸቶ አለ አሉት እህቶቹ ናቸው ሸቶ አለ አላዛራ ሸቶ አስከሬን ነው እና እዛ ጋ ነው የተቀበረው ግን ሸቶ አለ አሉት አንዳንድ ጊዜ ተስፋሽ እንደዛ ይሆናል በቃ ምንም ሸቷል። ምንም የለም የለም፣ በቃ አልቆለ ማንም ምንም ሊያደርግ አይችልም የሚባልበት ደረጃ ላይ ይደርሳል። የእነሱም ቤተሰብ እንደዛ ነው የሆነው እና አንዳንዴ እንደዚህ ይሆናል። ተስፋሽ ይንገዳገድና ይጠፋል። አሁን የና ለዛርም ቤተሰብ ተስፋቸው፣ የእነሱማ አልቋል። ያቺ እኮ እዛ ጋር ትኩስ እንትን ነው ሞታለች፣ ተኝታለች የሚከራከሩት ያላዛር ግን እንደ ተቀብሯል እኮ አራት ቀን አልፏል፣ ቦዲው ፈርሷል እኮ። ስለዚህ ምንም ተስፋ የለው። አሁን እዚህ መሃል ስነ መለኮት ስለሆነ የምናወራው እኔ ስክሪፕቸር እወዳለሁ፣ ቃል ከቅዱሳን መጽሐፍት ውስጥ ያለ ቃል በጣም እወዳለሁ። እና በጣም ወደውን ቃል ልንገርሽ፣ ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው ስለሱ ሲናገር ምን ይላል? የተቀጠቀጠውን ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውን ጡዋፍ አያጠፋም ይላል። ተስፋ ነው ይሄ። ቅጥቅጥ ሸምበቆ ያለው እድል ምንድን ነው? መሰበር ብቻ ነው ምንም ብታረጊው እንደ ሲፋ ምንም ብታረጊለት ሸምበቆ ነው ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው መምጣት ይችላልሽ አይደል ሸምበቆ ግን ኦሬዲ ያለቀለት ነው እሱ ምን ይላል ቅጥቅጡን ሸምበቆ አይሰብረውም ይላል ታዲያ ምን ያደርገዋል? ቀጥ ብሎ እንዲሆን ያደረገዋል አንዳንዴ ተስፋችን የተስፋ ሸንበቋችን ይቀጠቀጣል ፕለስ ነው የምትዩ። ከመቀንጠስ ውጭ ተስፋ የለውም፣ ከመቆረጥ ውጭ ተስፋ የለውም እንጂ ተመልሶ ሸንበቆ ሊሆን ያለሽ ግን፣ ቃሉ የሰጠን ተስፋ ምድነው? ቅጥቅጥ ሸንበቆ አይሰብርም፣ የተቀጠቀጠውን ሸንበቆ አይሰብርም። እና ተስፋችን ተቀጥቅጦ ቢሆን ቅጥቅጥ ሸንበቆ ቢሆን መልሶ እንደገና ሊያጸናው ይችላል። ይሄ አቅም ማለት ፈጣሪ ይሄም ማድረግ ይችላል ማለት ነው። ከዛ ቅጥቅጥ ሸንበቆን አይሰብርም ይልና ደግሞ የሚጤሰውን ጠዋፍ አያጠፋም ይላል። አሁን በጠዋፍ ላሳይሽ። ጠዋፍ እኔ በጣም ነው የምወደው፣ በነገራችን ላይ ጠዋፍ በጣም ወዳለሁ። መንፈሳዊ ትርጉሙም ደስ ይለኛል። ለምመሰልሽ አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ የለ እና ክሮቹ የአማኞች ሕይወት ነው ይባላል። ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ሕይወትና ሃይማኖቱ አንድ ላይ ደምቆ ያበራል። ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋሉ። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና የአማኙ ህይወት አንድ ላይ ያበራል ማለት ነው። እኔ አንድ ጊዜ ምን ገጠመኝ፣ እንዲ ቸርች ውስጥ ጧፍ መጡና እንደ ወንጌላያን ቸርች ውስጥ ነው። ያዙ ተባለ ያዘ፣ ከዛ አበራን። ካበራን በኋላ አሁን አጥፉት ተባለ። ሲጠፋ እኔ አላውቅም ነበረ እና ጭሱ አፍንጫ ውስጥ ገባ። እንዴት እንዴት እንደረበሸኝ ልነግርሽ አልችልም። አሁን ጧፍ ይሄ ተስፋችን ነው። እሺ፣ ይሄ ተስፋችን ነው። ሲበራ በጣም ያምራል። በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉ ነገሮች እንደሆኑ ታውቂያለች፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ንፋስ ይነፍሳል የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ አንድ ሲበራ ያምራል። በጣም ነው የሚያምረው፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል። ትታጊያለሽ ለመጠበቅ ሊያጠፋብሽ ነው የሚፈልገው። ግን ያንገዳግደዋል፣ ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው እማትንኩብኝ፣ ታያለሽ። ከዛ በዚህ ጋር ትታጊያለሽ፣ ትጸልያለሽ፣ እንዳይጠፋ ትታጊያለሽ፣ ትታጊያለሽ። ከዛ በኋላ ግን ይበረታና ጠፋል። አሁን ጭሱን አየሽው። የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል። ሲጤስ ግን ክፉ ነው። ጭሱ ወደ አይንሽ ውስጥ ይገባል፣ ያስለቅስሻል። ሽታው ደስ አይልም። በሰዎች ህይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላ እዚያ ያስለቅሳቸው ማዲያት ፊታቸው ላይ ይወጣል። ማን ምንድን ነው የሚያመጣው? የሚጤስ ጧፍ ነው ይህንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ። ቤቱ ጭስ ጭስ ይላል። እንደዚህ እንደምታየው ነው። አያምርም፣ አይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች፣ ታለቅሳለች፣ ታለቅሳለች። ምንድነው? ጧፉ ጤሶባታል፣ ጧፉ ጤሷል። ታግላ ነበር እንዳይጠፋባት ቅድም እንደታገል ነው ብዙ ሞክራለች ግን ጤሰ ይሄ ደግሞ ከጤሳ በቃ ጠፋ የተዝገሆን ምን ማድረግ ይቻላል በየቤቱ አለ በየቤቱ የሚጤስ ጧፍ አለ እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያደርጋቸው ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያደረግ የሚጤስ ጧፍ አለ ጧፍ ይጤሳል ብዙ ብዙ ቤቶችን ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል፣ ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቀሳል። ነው ጉድ ኒውስ ዝ ቅድም ምናለን የተቀጠቀጠውን ሸምበቆ አይሰብርም ማለት የሚጤሰውን ጧፍ ደግሞ አያጠፋም፣ አለ እንደዚህ። ጧፍሽ ጤሶ ባለበት፣ ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ቅድም ጤሶ ነበር። አሁን ደግሞ በቀላሉ በር ያበራ ይህንን ለውጥ ማምጣት ይችላል። ማ የሰማይ አምላክ እግዚአብሔር። እሱ ከለኮሰው በኋላ እሱ ካበራ በኋላ ግን ደግሞ ማንም አያጠፋው፣ ማንም ሰው ሊያጠፋው ይችላል። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው በግል ህይወታቸው በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም። ጧፋቸውን ለጤሰባቸው ተስፋ ላጡ ለነሱ፣ ቅድም እንዳየነው ጢስ በጢስ ለሆነባቸው፣ ላስለቀሳቸው እህቶቻችን፣ በፊታቸውን ያጠቆረ በእንባ ነው የኔ ህይወት ላሉ ደግሞ የሚጤሰውን ሰውን ጧፍ አያጠፋ፣ እንዲህ አድርጎ ያበራዋል። እና አላዛር ቤት ምን ሆነ ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ። እንደታሰረ ሆኑ፣ ፍቱትና ሂዷል። ህይወት አሰልቺ ቢሆንብሽ፣ ናቲንግ ኢስ ሃፕኒንግ፣ ምንም አዲስ ነገር እየሆነ አይደለም። በእኔ ህይወት ምንም አክቲቪቲ የለም ግን በመጋረጃ ተዘግቶ ስለ አንቺ አምላክሽ ከጀርባ ከመገበረጃው ጀርባ ብዙ ነገር እያደረገ ነው። ስለዚህ ቴክ ታይም በመጋረጃ ተከድኖ ቢሃይንድ ደ ከርቴንስ ከመጋረጃው ጀርባ ስለ አንተ እየተደረጉ ያሉ ነገሮች አሉ። ስለ አንቺ እየተደረጉ ነገሮች አሉ። ቀኑን ከጠበቅሽው መጋረጃው ሲገለጥ ጊዜው ደርሶ እኛች ድምፅ ደውሏ ተደውላ መጋረጃው ሲገለጥ ግን ይህንን ሁሉ እየተዘጋጀል ነበረ ብለሽ ትደነቅ እና መጋረጃው ተዘግቶባቸው ግን ቢሃይንድ ከርተንስ ረጅም ጊዜ ሆኖባቸው አዲስ ነገር በእኔ ሕይወት የለም፣ በጣም አሰልቺ ነው፣ ቦሪንግ ነው፣ ሩቲን ነው ለሚሉ የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን የተቀጠቀጠ ሸምበቆ ቢሆን ቅጥቅት ሸምበቆ እንደሚጸና በእሱ ማወቅ የሚጤሰው ጡዋፍ እንደሚያበራ ማወቅ ያስፈልጋል።